ሽሮ ለማትወዱ ይህን ሽሮ ስትሞክሩት ሽሮ መውደድ እንደምትጀምሩ አንጠራጠርም። ከጎኑ የቀረበውን ቆንጆ የቲማቲም ቁርጥም አብሬ አሳያችኋለሁ። በጾም ወቅትም አሪፍ የጾም አማራጭ እንደሚሆናችሁ ተስፋ እናደርጋለን። የዛሬውን ሽሮ ወጥ ለማዘጋጀት እነዚህን አራት ግብዓቶች ብቻ መጠቀም ትችላላችሁ። ለተሻለ ጣዕም ደግሞ ተጨማሪ ግብዓቶችን ጨምረን እንዴት ማጣፈጥ እንዳለብን አሳያችኋለሁ። ሽሮውን ለማዘጋጀት በዋነኝነት የምንጠቀመው ነጭ ሽሮ ነው። በአጭሩ ይህ ሽሮ ከምጥን ሽሮ የሚለየው በርበሬ በውስጡ ስለማይገኝ ነው። በርበሬ ለማትወዱ እንዲሁም ለሕፃናት የምታዘጋጁት ከሆነ ይህ የሽሮ አይነት በጣም ቆንጆ አማራጭ ነው። ከሽሮ በመቀጠል በዋነኝነት ወጡን ለማጣፈጥ የምንጠቀመው ላም ተደርጎ የተፈጨ ነጭ ሽንኩርት ነው። እንደ ምርጫችሁ ከነጭ ሽንኩርቱ ጋር አብራችሁ ዝንጅብል መፍጨት ትችላላችሁ። ዝንጅብሉ ትንሽ ጠንከር ያለ ጣዕም ይሰጥላችኋል። ሌላው የምንጠቀመው ግብዓት ደግሞ የምግብ ዘይት ነው። ዘይቱን መጠቀም ካልፈለጋችሁ በቅቤ መቀየር ትችላላችሁ። ቅቤው ለምታዘጋጁት ሽሮ ለስለስ ያለ ጣዕምና ቆንጆ ቃናን ይሰጥላችኋል። ከዘይቱ ሌላ የምንጠቀመው ውሃ ነው። ሽሮ ቶሎ እንዲደርስላችሁ ከፈለጋችሁ የፈላ ውሃ መጠቀም ትችላላችሁ። ዛሬ ሽሮውን ለማዘጋጀት የምንጠቀመው የሸክላ ድስት ነው። በቤት ውስጥ የሸክላ ድስት ከሌላችሁ መጥበሻ፣ እንዲሁም ማንኛውም ድስት መጠቀም ትችላላችሁ። በሸክላው ማብሰል ከመጀመራችሁ በፊት በንጹህ ውሃ ለቅለቅ ታደርጉታላችሁ። አሁን 700 ሚሊሊትር ውሃ የሸክላ ድስታችሁ ላይ ትጥዱና እስኪፈላ ድረስ ትጠብቁታላችሁ። ውሃችን እስኪፈላ ድረስ የቲማቲም ቁርጡን እንዴት እንደምታዘጋጁ ላሳያችሁ። የቲማቲም ቁርጡን ለማዘጋጀት ሶስት አይነት የአትክልት ግብዓቶችን እንጠቀማለን። አንድ ተለቅ ያለ ቲማቲም ቲማቲሙ እንደዚህ ምስሉ ላይ እንደምትመለከቱት የተበላሸ ካለው ነጥላችሁ ታውጡታላችሁ። አንድ ተለቅ ያለ አረንጓዴ ቃሪያ እና አንድ መካከለኛ ቀይ ሽንኩርት እንጠቀማለን። አስቀድማችሁ የቀይ ሽንኩርቱን ልጣጭ ትልጣላችሁ። ልጣጩንም ከላጣችሁ በኋላ ሁሉንም የአትክልት ግብዓቶች በውሃ ታጥባላችሁ። ምንጊዜም ቢሆን ጥሬ አትክልት የምትመገቡ ከሆነ እያንዳንዱን አትክልት በንጹህ ውሃ ደጋግማችሁ ማጠብ እንዳዘነጉ። አስቀድማችሁ የቃሪያውን ስር ታወጡና ለሁለት ሰነጥቁታላችሁ። ለሁለት የሰነጠቃችሁትን ቃሪያ ቢላ በመጠቀም ወይም ማንኪያ በመጠቀም ፍሬውን ፈቅፍቃችሁ ታውጣላችሁ። የምታዘጋጁት የቲማቲም ቁርጥ ትንሽ ቃጠል እንዲያረግ ከፈለጋችሁ ከነ ፍሬው መክተፍ ይኖርባችኋል። ቃሪያውን ላበላል አመቺ እንዲሆን ምስሉ ላይ በምትመለከቱት መሰረት አነስ አርጋችሁ ትከትፋላችሁ። በመቀጠል ቲማቲሙን ለሁለት ሰነጥቁና የቲማቲሙን ግንድ ታወጡና ፍሬውን ለይታችሁ ታወጣላችሁ። ከነፍሬው መክተፍ ከፈለጋችሁ እዚህ ጋር ከነፍሬው ደቀቅ አርጋችሁ መክተፍ ትችላላችሁ። የቲማቲም ቁርጡን ለማዘጋጀት የምትጠቀሙት ቲማቲም በጣም የበሰለ መሆን የለበትም። ውጥር ያለና ጠንከር ያለ ቲማቲም እንዲሆን ትንሽ ጥሬ የሆነውን ብትጠቀሙ እመክራችኋለሁ። በተጨማሪ ከቲማቲሙ ያወጣችሁትን ፍሬ ትጥሉታላችሁ ማለት አይደለም። የተለያዩ ወጦችን ስታዘጋጁ እነሱ ላይ መጨመር ትችላላችሁ። አሁን ቲማቲሙ ላይ ከላይ የተበላሸውን ሰንጥቃችሁ ታወጣላችሁ። ስትሰነጥቁት በጣም ውስጥ ድረስ ገብቶ የተበላሸ ከሆነ ትል ሊኖረው ስለሚችል መጠቀም የለባችሁም። ነገር ግን ውጨኛው ክፍል ብቻ የተበላሸ ከሆነ ነጥላችሁ ማውጣት ትችላላችሁ። ቲማቲሙን ምስሉ ላይ በምትመለከቱት መሰረት ፍሬውን ካወጣችሁ በኋላ በቁመቱ ትሰነጥቁትና አዙራችሁ ደግሞ በትንንሹ ትከትፉታላችሁ። ቲማቲም ቁርጡ ለአበላሉ አመቺ እንዲሆን ልክ ምስሉ ላይ እንደምታዩት አነስ አነስ አርጋችሁ ብትከትፉ እመክራችኋለሁ። ሌሎች በቲማቲም የሚዘጋጁ ቀለል ያሉ የቲማቲም ስልስ እንዲሁም ጥሬ ቲማቲም እንዴት ማዘጋጀት እንዳለባችሁ እዚሁ ገጻችን ላይ ታገኛላችሁ። አሁን ደግሞ ሽንኩርቱን እናዘጋጃለን። አስቀድማችሁ ሽንኩርቱን ቅርንጫፉን ትቆርጡና ቅርንጫፉ የነበረበትን ወደ እናንተ አዙራችሁ በቀጫጭኑ ግንዱ ድረስ እየደረሳችሁ ትሰነጥቁታላችሁ። ከሰነጠቃችሁ በኋላ ታዞሩትና ሰያፍ ለሁለት ትሰነጥቃላችሁ። ሰንጥቃችሁ ያዘጋጃችሁትን ሽንኩርት መክተፋችሁን ትቀጥላላችሁ። በዚህ መልኩ የምትከትፉ ከሆነ ብዙ ሳትለፉ ለፉ ደቀቅ ያለ ሽንኩርት ታገኛላችሁ። አንዱ ግብዓት ከሌላኛው ግብዓት መለየት ስለሌለበት ሁሉም ግብዓቶች በአንድ አይነት መልኩ መከተፍ ይኖርባቸዋል። አሁን የአትክልት ግብዓቶቻችን ዝግጁ ሆነዋል። እንዴት መቀላቀል እንዳለባችሁና ምን መጠቀም እንዳለባችሁ ነግራችኋለሁ። ሎሚውን በዚህ መልኩ ሸፍኛ ያስቀመጥኩበት ምክንያት ከቀናት በፊት ግማሹን የተጠቀምኩት ስለሆነ ግማሹ እንዳይበላሽብኝ በዚህ መልኩ ሸፍኛ ያስቀምጨዋለሁ። የተለያዩ አትክልቶች ሳይበላሹ ለረጅም ጊዜ እንዴት እንደሚቀመጡ መማር ለምትፈልጉ የመለኛ ተከታታዮች እንዴት ማስቀመጥ እንዳለባችሁ ከዚህ በፊት ስላሳየናችሁ እዚሁ ገጻችን ላይ መጎብኘት ትችላላችሁ። ያዘጋጃችሁትን የአትክልት ግብዓት ሰፋ ያለ ጎድጓዳ ሳህን ላይ ትገለብጣላችሁ። ከዛ ግማሽ የሎሚ ፍሬ ከላይ ትጨምቁበታላችሁ። እዚህ ጋር የሎሚ ፍሬ እንዳይገባባችሁ የሎሚ መጭመቂያ ተጠቀሙ። ሎሚውን ከጨመራችሁ በኋላ ሁለት የሾርባ ማንኪያ ዘይት ከላይ ታረጋላችሁ። ከዘይቱ በተጨማሪ ትንሽ ውሃ ጨውና ቁንዶ በርበሬ ታደርጋላችሁ። የምታዘጋጁት ቲማቲም ቁርጥ የበለጠ ቃጠል እንዲያረግ ከፈለጋችሁ ደግሞ የቀይ ቃሪያ ዱቄት ከላይ ትነሰንሱበታላችሁ። ይህ የቀይ ቃሪያ ዱቄት ሚጥሚጣ አይደለም። ይህን የቀይ ቃሪያ የቀይ ቃሪያ ዱቄት እንዴት እንደሚዘጋጅ ከዚህ በፊት ስላሳየናችሁ እዚሁ ገጻችን ላይ መጎብኘት ትችላላችሁ። አሁን ያዘጋጃችሁትን አትክልት ሰፋ ያለ ማንኪያ በመጠቀም በሚገባ ትቀላቅሉታላችሁ። ከቀላቀላችሁት በኋላ ትንሽ ቀዝቀዝ እንዲልላችሁ ማቀዝቀዣ ቤት ውስጥ ታስቀምጡታላችሁ። ቀዝቃዛ የማትወዱ ከሆነ ሽሮ እስኪደርስ ድረስ ውጪ ላይ ሸፍናችሁ ማቆየት ትችላላችሁ። ዛሬ አልጫ ሽሮውን ለማዘጋጀት ከምንጠቀመው የመለኛ ነጭ ሽሮ በተጨማሪ ሌሎች የመለኛ ግብዓቶችን ሀገር ውስጥና ከሀገር ውጭ የሆናችሁ ማዘዝ ለምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ እየገባችሁ ማዘዝ ትችላላችሁ። በባህር ማዶ ሆናችሁ ደግሞ እዚህ ላለ ሰው በስጦታ መልኩ እንድንልክላችሁ ከፈለጋችሁ እሱም የተለያዩ አማራጮችን አዘጋጅተናል። ሽሮ በማማስያ ስታዘጋጁ የሚጓጉልባችሁ ከሆነና ልምዱ ከሌላችሁ ይህኔ እንቁላል መምቻ መጠቀም ትችላላችሁ። ይህኔ እንቁላል መምቻ በተለያየ መልኩ ማንኛውም የኩሽና ዕቃ የሚሸጡት ጋር ማግኘት ትችላላችሁ። ውሃው ምስሉ ላይ እንደምትመለከቱት ፍልቅልቅ ብሎ ሲፈላላችሁ ሁለት የሾርባ ማንኪያ ዘይት ትጨምሩበታላችሁ። ዘይቱን ከጨመራችሁ በኋላ መልሶ ሲፈላ አንድ የቡና ማንኪያ እርድ ከላይ ታደርጋላችሁ። ከእርዱ በተጨማሪ አንድ የቡና ማንኪያ የመለኛን የአልጫ ቅመም ከላይ ትጨምራላችሁ። ሁለቱን ቅመሞች ከጨመራችሁ በኋላ ውሃው መልሶ ሲፈላ ሁለት የሾርባ ማንኪያ የመለኛ ነጭ ሽሮ ከላይ ታደርጉበታላችሁ። እዚህ ጋር ቅመሙንም ሽሮውንም ከመጨመራችሁ በፊት የምድጃችሁን የሙቀት መጠን በጣም ዝቅተኛ ላይ ማድረግ ይኖርባችኋል። የምድጃችሁ የሙቀት መጠን በጣም ከፍተኛ ላይ ከሆነ፣ እንዲሁም ሸክላችሁ በጣም የጋለ ከሆነ ሽሮውን ስትጨምሩት ሊገነፍልባችሁ ይችላል። ስለዚህ የምድጃችሁን የሙቀት መጠን ዝቅተኛ ላይ ማድረግ እንዳትረሱ። ዝቅተኛ ላይ ማድረጋችሁት ሊገነፍልባችሁ ስለሚችል ቶሎ ቶሎ ማማሰልና በትንፋሻችሁ ከላይ ማረጋጋት ይኖርባችኋል። ምስሉ ላይ እንደምትመለከቱት ቶሎ ቶሎ ስታማስሉት መገንፈሉ ይቀርና እዛው እንዳለ መንተክተክ ይጀምራል። ሁላችንም ቤት የሚገኘው የእርድ አይነት ሊለያይ ስለሚችል እዚህ ጋር መጨመር ያለባችሁ የእርድ ልኬት እንደምትፈልጉት የወጥ ይዘት ይወሰናል። የእርድ ቅመም እንዴት እንደሚዘጋጅ በቅርቡ በመለኛ ገጽ እናሳያችኋለን። ምግብ የምታዘጋጁበት ጠረጴዛ፣ እንዲሁም ሽሮውን የምትመቱበት ማማስያ እንዳይበላሽባችሁ፣ እንዲሁም ቶሎ ቶሎ ከማጠብ ይልቅ እንደዚህ የሻይ ብርጭቆ ማስቀመጫ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። ሽሮውን ለአምስት ደቂቃ ያህል ካንተከተካችሁት በኋላ አንድ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ታስገባላችሁ። ከነጭ ሽንኩርቱ በተጨማሪ ግማሽ የቡና ማንኪያ ኮረሪማ ከላይ ታደርጋላችሁ። የምትጨምሩት ኮረሪማ የምታዘጋጁት ወጥ የቅቤ ቃና ይሰጥላችኋል። ከኮረሪማው በተጨማሪ የምታዘጋጁት ምግብ የቅቤ ቃና እንዲኖረው ከፈለጋችሁ የበሶ ብላ ቅጠል መጠቀም ትችላላችሁ። በሶ ብላን በዱቄት መልኩ አዘጋጅታችሁ ለረጅም ጊዜ እንዴት መጠቀም እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ ገጻችን ላይ መጎብኘት ትችላላችሁ። ኮረሪማውን ጨምራችሁ በሚገባ ቀላቅላችሁ ለተወሰነ ደቂቃ እየከደናችሁ እየከፈታችሁ እያማሰላችሁ ታንተከትኩታላችሁ። ይህንንም የማንተክተክ ሂደት ቢያንስ ለአምስት ደቂቃ ያህል ከቀጠላችሁ በኋላ የምትፈልጉትን ያህል ጨው ከላይ ጨምራችሁ ትቀላቅሉታላችሁ። የጨውን ምጣኔ ለእናንተ ትቼዋለሁ። እየቀመሳችሁ የምትፈልጉትን ይዘት እስኪይዝ ድረስ ጨው መጨመር ትችላላችሁ። ጨውን ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ከፍ ታደርጉና ከድናችሁ በሚገባ እያንተከተካችሁ ታበስሉታላችሁ። ሸክላው በጣም ስለሚግል እንዳትቃጠሉ መጠንቀቅ ይኖርባችኋል። በተጨማሪ ሽሮ በጣም ስለሚተከተክ እጃችሁን እንዳትቃጠሉ ተጠንቀቁ። ሽሮ ተንተክትኮ በሚገባ ከበሰለላችሁ በኋላ ከላይ በቀጫጭኑ የተከተፈ ቃሪያ ታስገባላችሁ። አሁን ሽሮአችን ዝግጁ ሆኗል ማለት ነው። አሳምረን ደግሞ እናቀርባለን። ከሽሮ ጋር እንደ ማባያ እንዲሆንና ሲታይ እንዲያምር የታጠበ ቃሪያ ከጎኑ አቅርቡ። ይህን ሽሮ በየቤታችሁ ከሞከራችሁት የቴሌግራም ግሩፓችን ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የጾም ምግብ ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።